ዘፍጥረት ምዕራፍ አራት አንድ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ጅወለደች እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ሁለት ደግሞም ወንድሙን አቤልን ጅወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ሶስት ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ አራት አቤልም ደግሞ ከበጎቹ በብኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ። አምስት ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። ስድስት እግዚአብሔርም ቃየንም አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? ሰባት መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ስምንት ቃየንም ወንድሙን አቤልን ና፣ ወደ ሜዳም እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት ገርደለውም። ዘጠኝ እግዚአብሔርም ቃየንም አለው ወንድምህ አቤል ወዴት ነው? እርሱም አለ አላውቅም። የወንድሜ ጠባቂው እኔ ነኝን። አስር አለውን ምን አደረግህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አስራ አንድ አሁንም የወንድምህን ደም ከእጅህ ለመቀበል አፏዋን በከፈተች በምድር ላይ አንተ የተረገምህ ነህ። አስራ ሁለት ምድርንም ባረስህ ጊዜ እንግዲህ ኃይልዋን አትሰጥህም፣ በምድርም ላይ ኮብላይና ተቀበዝባዥ ትሆናለህ። አስራ ሶስት ቃየንም ቃየንም እግዚአብሔርን አለው ኃጢአቴ ልሸከማት የማልችላት ታላቅ ናት። ዐሥራ አራት እነሆ ዛሬ ከምድር ፊት አሳደድኸኝ ከፊትህም ሰውራለሁ፣ በምድርም ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። ዐሥራ አምስት እግዚአብሔርም እርሱን አለው፣ እንግዲህ ፈቃየንም የገደለ ሁሉ ሰባት ብጥፍ ይበቀልበታል። እግዚአብሔርም ቃየንም ያገኘው ሁሉ እንዳይገድለው ምልክት አደረገለት። 1 16 ቃየንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ። 17 ቃየንም ሚስቱን አወቀ፣ ጸነሰችም ሄኖህንም ወለደች። ከተማም ሰራ፣ የከተማይቱንም ስም በልጁ ስም ሄኖህ አላት። 18 ሄኖህም ጋይዳድን ወለደ፣ ጋይዳድም ምኤልን ወለደ፣ ምኤልም ማቱሳኤልን ወለደ፣ ማቱሳኤልም ላሜህን ወለደ። 19 ላሜህም ለራሱ ሁለት ሚስቶችን አገባ፤ ያንዲቱ ስም አዳ፣ የሁለተኛይቱ ስም ሴላ ነበረ። ሀያ አዳም ያባልን ወለደች እርሱም በድንኳን የሚቀመጡት የዘላኖች አባት ነበረ። ሀያ አንድ የወንድሙም ስም ዩባል ነበረ እርሱም በገናንና መለከትን ለሚይዙ አባት ነበረ። ሀያ ሁለት ሴዳም ደግሞ ከናስና ከብረት የሚከተክት ዕቃን የሚሠራውን ቱባልቃይንን ወለደች የቱባልቃይንም እህት ናእማ ነበረች 23 ላሜህም መሚስቶቹ ለአዳና ለሴላ አላቸው እናንት የላሜህ ሚስቶች ቃሌን ስሙ ነገሬንም አድምጡ እኔ ጎልማሳውን ነቁስሌ ብላቴናውንም ለመወጋቴ አለሁና ገድዬአለሁና ሃያ አራት ቃሌንም ሰባት ብጥስ ይበቀሉታል ላሜህን ግን ሰባ ሰባት እጥፍ ይበቀሉታል። ሀያ አምስት አዳም ደግሞ ሚስቱን አወቀ፣ ወንድ ልጅም ወለደች። ስሙንም ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶኛል ስትል ሴት አለችው። ሀያ ስድስት ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያም ጊዜም በእግዚአብሔር ስም መጠራት ተጀመረ።